መቼም የዩቲን አዲሱን ስራ ያላየ ይኖራል ብዬ አላስብም። ካላያችሁ ደግሞ ገብታችሁ ሁላችሁም እንድታዩት ጋብዛችሁ ያለው በጣም የተለፋበት ስራ ነው እና ያው ሜካፓን ከስቱዲዮን የጀመርኳት ለየት ያለ የሰካራማ አይነት ፊት የወንድ ፊት እንዲኖራት ነበር የፈለገችው። ሰው በምትፈልገው መልኩ የሰራውላት ይመስለኛል ብዙችንን። ከዛ በኋላ ወደ ቀረጻ ቦታ ነበር ያመራ ነው ቦታው በጣም ነበር ደስ የሚለው። በቃ ቅድመ ዝግጅታቸው በጣም ነበር የሚገርመው ለቲክቶክ እንደዚህ የሚለፋ አይመስለኝም ነበር። እና ብቻ የሆነ የሰጠችው ቦታ ለስራው ያላት ክብር ምናምን በጣም ነበር የሚገርመው ሰው። ቦታው ላይ እንዳዲስ ሜካፕ ማስተካከል ነበረብኝ። እሱን እሱን ሰራንና በቪዲዮግራፊ እያገዟት የነበሩት ሁለት ጓደኞች ሲሳይና ቤንጂ የሚገርሙ ልጆች ናቸው። ገርሙኛል የነሱም ኮሚትመንት ክሬቲቪቲያቸው በጣም ነበር የሚገርሙ። በዚህ መልኩ የሚገርም አርገው ነበር የተሰራው። የነበረው ድባብ ጭፈራው ሪሊ በቃ ሪል ሜኪንግ ነበር የነበረው እና በጣም ነበር ደስ የሚለው። በቃ የሁሉም ሰው ኢነርጂ የሚገርም ነበር፣ የእሷም ደስታ ሌላ ድጋሚ ነደፈ። ከዛ በኋላ ግን የምንቀርጽበት ቦታ ንቦች በጣም ነበሩና ሰው የቤንጂም የሲሳይም፣ የአብዛኞቹ እዛ ሲሰሩ የነበሩት ፊት ብቻ በጣም ጨርሰን እስክንወጣ እየተነደፈ ነበረ። ግን በቃ ሱላ ቻሌንጅ ታልፎ ድጋሚ ወደ ሁለተኛው ቦታ ሎኬሽን ሄደን ቀሪዎቹን ቀረጻዎች ጠራረስንና እስከመጨረሻው ድረስ። ከዛ ደግሞ ሜካፕን ማንሳት ነበረብኝ። በዚህ መልኩ አንስተን እንግዲህ ጨርሰናል። እኔ ቲክቶክን ሳቀው ዩቲ ነበር ማጣትና፣ በቃ በጣም ነበር የምወዳት ማደንቃት ምናምን በዚህ ስራ ደግሞ ይበልጥ በቃ ኮሚትመንት

አዩቲ ምርጥ ልጅ፣ በጣም ጎበዝ። መተወን የምትችልበት ምርጥ ስራዋን በቲክቶክ ላይ አቅርባለች እና በጣም ወንድ ነው የምትመስለው። እዚህ ጋር ማለት ነው እንደምታዩት፣ ካራክተሯን የአንድ ገጠር ከተማ ውስጥ የሚኖር አንድ ሰካራም ወይም ደግሞ አንድ ሱሰኛ የሆነ ሰው ያለውን ካራክተር አድርጋ ነው የሰራችው። እንዲህ ስትታይ መቼም ወንድ ነው የምትመስለው እንጂ ሴት አትመስልም። ልክ እሷ ያፈቀረችውን አይነት ልጅ ሌላ ሰው አገባባት ማለት አገባ። በጣም ስትናደድ ስትበሳጭ የወንድን ካራክተር ወስዳ ነው እና እየሰራች ያለችው ምርጥ ስብሰኛ። አሁን ደግሞ እዚህ ጋር አፍቃሪ ወደቀችበት ልጅ ጫማ ተበጠሰበት የፍቅረኛዋ የራሷን ጫማ ውልቋ ትሰጣለች። በጣም ምርጥ እንትን ነው እና የሰሩት በጣም የሚያምር ካራክተር ነው። በጣም ወድጃለሁ ችሎቷን እንትና ሁሉ የባ ከራሷ አንደበት ብትሰሙ በጣም አሪፍ ነበረ። ግን ዘፈን ነው ያለበት ዘፈኑ ስለሆነ ከለዛ ነው እኔ ድምፁ ነው ያጥፍቼ እየሰራውበት ያለው በጣም ምርጥ ምርጥ ምርጥ። አዩቲ ስትሉ ከሁለት ሚሊዮን በላይ ቲክቶክ ላይ አላትና ፎሎ እዛ ላይ ገብታችሁ ማየት ትችላላችሁ፣ ማግኘት ትችላላችሁ። በጣም የሚገርም የሚያስደንቅ የዘፈን ምርጫዋ ምትን ነው? እዚህ ጋር ሜካፕ ስትሰራ ያቺ ያዘስት ሙሽሪቷ ስትሄድባት እንዴት አርጋ ምን እንደምታረግ ስትበሳጭ፣ ስትናደድ፣ አይ ጭፈራው። እዚህ ጋር ደግሞ አስናካው ልጁ እውነተኛ የገጠር ካራክተሩን አወጡ። እዚህ ጋር እውነት ምርጥ ስራ ነው። አዩዬ ጠንክሪ፣ ጎበዝ በጣም ጎበዝ ልጅ ናት። የምታመጣቸው አይዳዎቹ ነ ይገርመኛል። እሷ የምታመጣቸውን ነገሮቿን እውነት አስተሳሰቧ ሪል የሆነ ያለችበት ደነገጠች። ከዋዝ ደነገች፣ በእሷ ቤት ጣለ። በቃ ፍቅር አያል እኮ ነው እውነት እንደ ፍቅር አያላለች

ስክር ብላ ማለት ነው። እና ይዛ ስትሄድ ልጅቷ በትዝታ እየመጣባት ነው። ድሮ የሚያደርጉትን ሌላ ወንድ አግብታ በትዝታ እየሄደች ነው። ልክ የምታደርገውን ሁሉ በቃ አብራ ያሳለፈችውን እችኛውም ያችኛውም ትዝታዎቹ ናቸው፣ ለካ እየመጡበት ያለው ስጫወቱ በቃ